ወጣቶች በስብዕና ራሳቸውን ገንብተው ኅብረ ብሔራዊነትና አንድነትን ማጉላት አለባቸው ሲሉ የአዲስ አበባ ብልጽግና የዴሞክራሲ ስርዓት ግንባታ ማስተባበሪያ ኃላፊ አቶ ሞገስ ባልቻ ተናገሩ። ሰባተኛው ከተማ አቀፍ የወጣቶች ፌስቲቫል የማጠቃለያ መርሃ ግብር በአዲስ አበባ እየተካሄደ ነው። ይህንን ጉዳይ በሚመለከት ዘጋቢያችን ድልነሳ መንግስቴ ከአዲስ አበባ ተጨማሪ መረጃ ያደርሰናል። ድልነሳ፣ እንደምንልሃል። እስኪ የማጠቃለያ መርሃ ግብሩ ምን ይመስላል? አመሰግናለሁ እንግዲህ በሰባተኛው የከተማ አቀፍ የወጣቶች ፌስቲቫል በአዲስ አበባ ሚሌኒየም ማዳራሽ እየተከናወነ ይገኛል። እንግዲህ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በአስሩም ክፍለ ከተሞች ባሉ 114 የወጣቶች ስብዕና መገንበያ ማዕከላት ከ18 በላይ አገልግሎቶችን እየሰጠ ነው የሚገኘው። እንግዲህ ከዚህም ደግሞ የምክክርና፣ የስነ ልቦና፣ የኢንፎርሜሽንና ቴክኖሎጂ እንዲሁም ደግሞ በሌሎች በ ከተማ ግብርና በሌሎችም ዘርፎች ሁሉ ለወጣቶች አገልግሎቶችን እየሰጠ ነው የሚገኘው። በአካል ብቃትና በሰውነት ማጎልመሻም እንደዚሁ አገልግሎት እየሰጠነው የሚገኘው ማለት ነው። እንግዲህ ዛሬ እየተከናወነ የሚገኘው ከነዚህ ከ18ቱ አገልግሎቶች ውስጥ በ114ቱ የስብዕና መገንቢያ ማዕከላት አንደኛው የሆነውን የወጣቶች የአማተር የኪነ ጥበብ ቡድኖችን ማወዳደርና ተሰጧቸውን እንዲያወጡ ማድረግ ነው። እንግዲህ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ይህንን የሚያደርገው ለዘንድሮ ለሰባተኛ ጊዜ ነው። ዛሬ በዚህ በሚሌኒየም አዳራሽ ባከናወነው ከዚህ ከስብዕና መገንቢያ ማዕከላት በወጡ ወይም ባፈራቸው የተለያዩ የኪነ ጥበብ አማተር ቡድኖች ውስጥ የሚገኙ ወጣቶችን በዘመናዊ ዳንስና በባህላዊ ውዝዋዜ ሲያወዳድር፣ ድር ቆይቶ ከአስሩም ክፍለ ከተሞች የተወከሉትን ዛሬ የማጠቃለያ መርሃ ግብር ነው እያከናወነ የሚገኘው ማለት ነው። እንግዲህ የዚህ የስብና መገንቢያ ማዕከላቱ ዋና ዓላማ እንዲሁም የዛሬው መርሃ ግብር ዋና ዓላማ ደግሞ ሁለንተናዊ የተሰጧቸውን በማውጣት ከተማቸውን እንዲሁም ሀገራቸውን በማሳደግ ሂደት ላይ የራሳቸውን አስተዋጽኦ የሚያበረክቱ ወጣቶችን ማፍራት እንደሆነ ነው የተገለጸው። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ባደረጉት ንግግር እንግዲህ ከ150 በላይ ቡድኖች በዚህ ውድድር ውስጥ አልፈዋል። በአጠቃላይ ግን እንደ ከተማ ከ114 በላይ ባሉት ስብና መገንቢያ ማዕከላት ልዩ ልዩ አገልግሎቶችን ስንሰጥ ቆይተናል። ምክንያቱም ለሀገራቸውና ለአዲስ አበባ ከተማ እድገት አሻራቸውን የሚያሳርፉ እንዲሁም ደግሞ ኃላፊነትና ባለድርሻነታቸውን የሚያሳዩ ወጣቶችን በአካል በስነ ልቦናና በሁለንተናዊ መልኩ የተሻሉ ወጣቶች እንዲወጡ የማድረግ ስራ ነው። የስራን የቆየ ነው። ዛሬም እዚህ ጋር የሚታየው በተለይ የዚህ መሪ መርሃ ግብር ዋና መልእክት ወይም መሪ መልእክት ምንድን ነው? ብልጽግናና ኅብረ ብሔራዊነት ለኢትዮጵያ ከፍታ የሚል መልእክት አለውና በዚህም ለኢትዮጵያ ከፍታ ደግሞ ወጣቶች ከፍተኛውን ቁጥር ስለሚይዙ ይህን እንዲወጡ ለማድረግ ነውና የራሳቸውን ድርሻ እንዲወጡ ለማድረግ ነው። ይህንን መርሃ ግብር ያዘጋጀ ነው። በአስሩም ክፍለ ከተሞች ለበርካታ ጊዜያት ሲከናወን የቆየው ውድድር ዛሬ ማጠቃለያውን ያገኛል ብለዋል ማለት ነው። ለአሸናፊዎቹም ሽልማት እንደሚዘጋጅ ተገልጿል። በዚህ ላይ የተገኙት በክብር እንግድነት የተገኙት የአዲስ አበባ ከተማ መስተዳደር ብልጽግና ቅርንጫፍ የዲሞክራሲ ስርዓት ግንባታ ኃላፊ አቶ ሞገስ ባልቻም ንግግር አድርገው ነበር። ወጣቶች ብዙ ተሰጥኦ አላቸው። በሁሉ መልኩ ደግሞ ለሀገራቸው የሚያበረክቱት አስተዋጽኦም የላቀ ነው። ስለዚህ በተለይ በከተማዋ በምታደርገው የኮሪደር ልማት እንቅስቃሴ ውስጥ ከመቶ ሺ በላይ ወጣቶች ሲሳተፉ ቆይተዋል። በነዚህ ስብዕና መገንቢያ ማዕከላት ደግሞ የሚሳተፉ ወጣቶች ደግሞ የራሳቸውን አስተዋጽኦ እያደረጉ ተዘጧቸውንም እያወጡ ሀገር የሚረከብ ዜጋ ሆነው እንዲወጡ፣ አሁን የወጣቶችን ተሳትፎ የምትጠይቅ ከተማ የምትጠይቅ ሀገር ነው ያለችውና በዚህም ደግሞ ወጣቶች ያላቸውን ሚና ከዚህ በላይ ከፍ ሊያደርጉ ይገባል። በተለይ ኅብረ ብሔራዊነት እንዲጎላ ኢትዮጵያ ከፍታ እንዲረጋገጥ ደግሞ ወጣቶች የበኩላቸውን ኃላፊነት ሊወጡ ይገባል ሲሉም ጠይቀዋል። ማለት ነው እንግዲህ የአስሩም ክፍለ ከተማ ተወካይ የሆኑ የወጣቶች ስብዕና መገንቢያ ማዕከላት ያፈሯቸው የኪነ ጥበብ አማተር የኪነ ጥበብ ቡድኖች ዛሬ በትልልቅ የዳኞች እየተዳኙ ይገኛሉ። ውድድሩ አሁን በዚህ ሰዓት ወደ መጨረሻው ደረጃ እየደረሰ ነው የሚገኘው። አጠቃላይ ያለኝ መረጃ ይህንን ይመስላል። አመሰግናለሁ። አመሰግናለሁ። ድል ነሳ